መልክአ ጊዮርጊስ ሰላም ለጽንሰትከም ቅዱስ ጊዮርጊስ ወይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብርት እመቤታችን ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትህና ብሩክ ልደትህ ሰላም ላለው። ጊዮርጊስ ሆይ፣ ጨካኝና ቁጡ በሆነው በዱዲያኖስ አደባባይ ልዩ ልዩ ታምራትን እንደማድረግ። በጠዋት በማታ በከንቱ ነገር የሚነሳሱብኝን ጠላቶቼን ሁሉ እንዳመድበነው እንደ ጢስተን ነው ይጥፉም። ሰላም ለዝክረ ስምከ ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ለተለሸለሸው የራስ ፀጉር ሰላም እላለሁ። ብሩህ ወጽዱን ለሆነው ፊትህና ለርዕስም ሰላም እላለሁ። ተአምረኛው ሰማዕት ሆይ አምላካዊ ሥልጣን ኃይል የተጎናጸብክንህና የማዳንክን መስቀል በራሴ ላይ አቀዳጅ ገርል ወንጌልንም በልቡናይ ሰሌዳ ላይ ጻፍ። ሰላም ለቀራንብት ይከም ጊዮርጊስ ሆይ፣ ጽዱላት ለሆኑት ቀራንብቶች እና ብሩሃት ለሚሆኑ ዐይኖች ሰላም ላለው። የሮማን ክፋይ ለመሰሉት ጉንጮችና ይዛኖችም ሰላም ላለው። ቅዱስ ጊዮርጊስ ሆይ የሰማይታት ሁሉ አለቃ እንደመሆን ቀድሞ ሰባ ነገሥትን እንደደመሰስካቸው ነበልባላዊ በምትሆን ጸሎት ጠላቶችን ደምስሳቸው። ሰላም ላይናፊከ ጊዮርጊስ ሆይ እንደ ቀይ ሐር ፈትል ውብ ለሚመስሉት ከናፍርና አይናፎችም ሰላም እላለሁ። እንዲሁም ለጽድዋን አስናኖች እና አፍ ሰላም እላለሁ። ታምረኛው ሰማእት ሆይ ቀድሞ የቢፋሞንን ልጅ ከስዕበተ ኃጢአት ሰውነቱን እንደቀደስከው መንግሥተ ሰማያትን ለመውረስ በቃ ዘንድ ሰውነቴን በፍጹም መቀደስ ቀድሰኸው ከኃጢአት ርኩሰት ንጹሕ አድርገኝ ሰላም ለልሳንከም ጊዮርጊስ ሆይ የምስጋና አውታር መዝሙር ለሆኑት ቃልህና እንደ በት የምስጋና ቁርባን ለሚነገርባቸው ጉሮሮህና አስትንፋስም ሰላም ላለው ታምር አድራጊው ሰማይቶይ ሙታንን የማንሳት ሥልጣን ተሰጥቶአልና፣ አቤቱ ቤሩታዊትን ከአፈ ዘንዶ እንዳዳንካት እኔንም ከለትኪት ከዘመን መንሱት በጸሎታ አድነኝ። ሰላም ለክሳድከም ጊዮርጊስ ሆይ የመቆረጥና የመመተር ፍርድ ለተፈረደባቸው መታክፍቶችና ክሳድ ሰላም ላለው ለተገረፈው ዘባንህና ለተቸነከረው እንግዳህም ሰላም ላለው አያሉ ሰማዕት ሆይ የኔን እኔን ምስኪኑን አገልጋይህን ከሃይማኖት መራቆት ከምግባር ጦታ አድነኝ ዘንድ ማልድሃለሁ። ልብሰ ተጋድሎህን በበጉ በክርስቶስ ደም አጥበህ ካላውያን ቀማኞች ከካህዲያን ወንበዴዎች ጠብቀ ክብረ ልብስን በክብር ለመልበስ በቅታልና፣ ሰላም ለሕፅን፣ ከም ጊዮርጊስ ወይ! አስራወ አይዳውህን ለሚያንቀሳቅሰው ወርች ሰላም እላለው። ዳግመኛም የተአምራት መምህር ለሆነው ክንድህና እደ ኩርና ሰላም እላለው። ተአምራት አድራጊው ሰማይት ሆይ ትግልህ፣ ሕይወትህ፣ ስነተጋርሎህም መድኃኒት የሆነኝ ዘንድ ፈጽሜ ማልድሃለው። ሰላም ለእመትከ ጊዮርጊስ ሆይ ለክብርት ክንድህና ተባባሪዋ ለሆነችው መዳፍም ሰላም እላለው። እንዲሁም ለጣቶችህና እንደ ንቁ ፈርጥ ለሚያበሩ የእጆችህ ማጥፋር ሰላም እላለው። ተአምር አድራጊው ሰማዕት ሆይ የሰማይታትና የጭፍሮቻቸውም ሁሉ አለቃነህና አቤቱ በጥበብ ከባህር አዘን አሻግረኝ። በባህር ላይ መሄድ ያለመደ የባሕርን ጠባይ ሊያውቅ አይችልምና። ሰላም ለገቦከ ጊዮርጊስ ሆይ እንደ መስታወት ለሚያንጸባርቀው ከርስ ሰላም እላለው። ዳግመኛም እንደ ብርሌ ጽሩ ለሆነው ልቡና ለመንትዮች ኩልያቶች ሰላም እላለው። አባቴ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና፣ አፈሩ ሳሩ ቅጠሉ የመዓዛው ሽታ ልቡናን ወደሚመስጠው አገር በአምባ ላይ ፈረስ አፈናጠት ወስደኝ ዘንድ ማልድሃለው። ጊዮርጊስ ሆይ ለውሳጣዊ ገንዘቦችና ሐሳቦችም ሁሉ ከቶ ችሎታ ሳይኖረኝ እንደ ፍሬ ሰላም እላለው። ታምር አድራጊው ሰማዕት ሆይ አዲሱን የወይን ድርሰት በማከታተል አጠጣኝ። የኖረ የወይን ጠጅ በእኔ ዘንድ አለና፣ እኔም እኮ አዲሱን የምስጋና ወይን ጠጅ አቀርብልሃለሁ። ሰላም ለሐቌከ ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችና ጽኑ ለሆነው ወገብ ሰላም እላለሁ። ከሁለቱ አይጋሮችም ጋር ለአብራኮች ሰላም እላለሁ። ታምር አድራጊው ሰማዕት ሆይ የምክርና የጥበብ መገኛ ነህና ከዚህ ዓለም የጨለማ ጻየር ጋር በኃይለ ጸሎት ተላ ደስታ ወዳለበት ወደ ሰማያዊት ጉባኤ ያሳርገኝ። ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞች ጋር ለጫሞች ሰላም አለው። ቅዱስ ጊዮርጊስ ሆይ ከሁለቱ ተረከዞች ጋር ለጫሞች ሰላም እንደ ከበረ ዕንቁ ለሚያበሩት ለእግር ጽፍሮችና ጣቶችም ሰላም እላለሁ። ተአምር አድራጊው ሰማይት ወይ ደረቁን ምሰሶ በማለምለም ተአምራትን እገልጸሃልና ከጽኑ መከራ በጸሎታ አድነኝ! ሰውን ለስቃይ የሚዳርጉ ረሃብ፣ ቸነፈር ከእርሱ ይፈልቃሉና ሰላም ለቆምከ ቅዱስ ጊዮርጊስ ሆይ፣ የዘንባባ በቀልት ለሚመስለው ስነ ቆም ሰላም እላለሁ። እንዲሁም ለስነ መልክህና ለጻተ ነፍስ ሰላም እላለሁ። ተአምር አድራጊው ጊዮርጊስ ሆይ፣ የማስተዋልና የጥበብ መከታነህና ደመና ዝናማትን እንደሚያዘን በፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልኝ። ሰላም ለግንዘተ ስጋ ከ ቅዱስ ጊዮርጊስ ወይ መካነ መቃብሩ በልዳ አገር ለሚገኘው ግንዘተ ስጋ ሰላም ላለው ከድንግል ማርያም ፍልሰት ጋር ለሚተባበረው ፍልሰትም ሰላም ላለው። ታምር አድራጊው ሰማዕት ወይ የእልፍ ኃይላ አፍ ጭፍራ ኃይል አለቃ እንደመሆን መጠን ኅብረ መልኳ መስታወት ጠፈሯ መብረቅ ወደሆነው ብርሃናዊት አዳራሽ በረዴት ነጥቀ ወደዚያ አስገባኝ። ቅዱስ ጊዮርጊስ ሆይ መጻሕፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአፍ ምስጋና አቀርብልሃለው። ተአምር አድራጊው ሰማዕት ሆይ ወዋሴ ዶያን እንደመሆን ከወፍ በሽታ ፈውሰ የምታድንህና ልመናዬንና ጸሎቴን ዘወትር ቸል ሳትል ስማኝ። ከእርሱ በሺ የሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና። ሰላም ለከ ጊዮርጊስ ዘልዳ የልዳው ጊዮርጊስ ሆይ ለአንተ ሰላምታ ይገባል። ፈረሰኛው ጊዮርጊስ ሆይ ሰላምታ ይገባሃል። የተወደደው የልጇ የኢየሱስ ክርስቶስና የድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛዋ አዳራሽ ሆይ ሰላምታ ላንተ ይገባሃል። ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ሥቃዮችን ይታገስ ጊዮርጊስ ሆይ ሰላምታ ይገባሃል። ሥጋ ለአራት ለስድስት ክፍል የተከፋፈለው ጊዮርጊስ ሆይ፣ ናርዶስ ከሚባል የሽቱ አበባ ይልቅ መዓዛ ይጥመኛልና ሰላምታ ይገባሃል። ቅዱስ ጊዮርጊስ ወይ ጥበብ አሳደገች ማደሪያዋም አደረገች። በተሰጠህም ቃል አእምሮ በሴትዮ ያደረውን ጸላይሰና ያስወጥተ ሰደድ ጊዮርጊስ ወይ ስለዚህም ስመ መንታ ተባልክ። ሰላም ለከ ዜና ዝክር ከጠውም ቅዱስ ጊዮርጊስ ወይ፣ የመታሰቢያ ዜና እጅግ ለሚጥመው ፈጽሞም ለሚያምረው ሰላምታ ይገባል። ጤና ማዕዛህም ከዱር አበቦች ሽታ ይልቅ የጣፈጠ ነው። ጊዮርጊስ ሆይ እንቆ ባህሪ ነኮን፣ ስለ ቀናች ሃይማኖት ነፍስን አሳልፈ የሰጠ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቶ ይልቅ በብዙ ዋጋ የማይገኝ ማዕዛ የጣፈጠ ሽቶ አንተነህ ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆመ ሰላም እላለሁ። ሰማይቱ ጊዮርጊስ ሆይ አዋፈገነት በአንተ ጥላ ስር ይጠልላሉ። እኒህም በጌታ በኢየሱስ ክርስቶስ ስም አሳምነህ ያጠመካቸው ልብሰ ጥምቀትን የተላበሱ ምእመናን ናቸው። ቅዱስ ጊዮርጊስ ሆይ በአፌ ብቻ ሳይሆን ከልቤ እወድሃለሁና ሰላም እልሃለሁ። ስለዚህ አባት ሆይ ምስጋናዬን አታቅልብኝ፣ ተቀብለ ዋጋዬን አሰጠኝ እንጂ ለእኔ ለድሃው ንጹሕ ወርቄ አንተ ጊዮርጊስ ነህና። የማርያም አገልጋዩ ጊዮርጊስ ሆይ ሰላም ከጽጌረዳ በባይልቅ መዓዛ ሃይማኖት የሚጣፍጠው ጊዮርጊስ ወይ ሰላም እልሃለሁ። የልዳው ኮከብ ጊዮርጊስ ወይ ሰላም እልሃለሁ። ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ የአምባ ላይ ፈረሱ እግሩ በቆመበት በዚያ በከናፍሮቹ ይሳመኝ። ወደ ሀገሩ የሚወስደኝ የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና ለደካማውም ለብርቱም ለእርዳታ ፈጥነ የምትደርስለት ጊዮርጊስ ሆይ ደግነት፣ በጎነት ከመጠን በላይ ነው እኮንም። በአማላጅነት ለሚተማመኑትም ሁሉ ነፍስ አስጠበቃ ነህ እኮንም። ከቂም በቀል ንጹሕ በመሆን እንደ ክብርት እመቤት እንደ ማርያም ሩሩሃ ልብ ነህና ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነ አደራረስ የፍራታ ርግብ የተባለችው እንደመ ቤተ ማርያም ኖኮን በመሆኑም በእናት በቴዮፕስቲያ ስም እንደ ስምህ መንታነት የባለ ሟልነት ስምህን ሰጠኝ ዘንድ ቃል ኪዳን እንድትገባልኝ ማልደሃለው። ቅዱስ ጊዮርጊስ ወይ አንተን በመታመን ለጠራ ሁሉ ፈጥነ ስደርስለት ካውሎ ነፋስ ይልቅ በተፋጠነ ሩጫ ነው እኮንም። ጊዮርጊስ ወይ የዘውትር ጸሎቴንና የቃሌንም ልመና ጩኸት ትቀበል ዘንድ ለይቅርታና ለምሕረት ፈጥነ ወደ እኔ ቅረብ። ፈጥኖ ደራሹ ጊዮርጊስ ወይ ለጠላቴ መሳለቂያ አታድርገኝ፣ ለሚተነኳኮለኝም መሰደቢያ አታድርገኝ፣ ለክፉ ጎረቤትም መዘባበቻ አታድርገኝ። አባቴ ጊዮርጊስ ወይ የልቤን ሐዘን ስነግር ፈጥነ ጸሎቴን ስማኝ፣ ነገሬንም አድምጠኝ። ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ ባጠገቤም ተገኝተ አለሁል በለኝ። ፈጥኖ ደራሹ ጊዮርጊስ ወይ አሁንም ለጠላቴ መሳለቂያ ታድርገኝ። አባቴ ጊዮርጊስ ወይ የምነግርህን ባለመናቅ ተቀብለ ልጄ፣ ወዳጄ፣ አገልጋዬ ታዛዤ ደረስኩል በለኝ። ፈጥኖ ደራሹ ጊዮርጊስ ወይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህ እኮነም ሐዘንን ታስረሳለህና ቅዱስ ጊዮርጊስ ሆይ ልመናችንን ፈጥነ ስማ። በባህር ላይ የምንንሳፈፈውን በየብስ የምንነጉደውን ሁሉ ፈጥነ ህርዳን እምነታችንን ባአንተ ላይ አድርገናልና፣ የእግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማይ ታያሉ ጊዮርጊስ ሆይ በየዕለቱ እርዳታ ኃይል ለኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውእና በችግርና በመከራ ጊዜ ከአይን ጥቅሻ ይልቅ ለእርዳታ ፈጥነሽ የምትደርሽ ድንግል ማርያም ሆይ በላባ ቤት ሳለ ለያይቆብ ረዳቱ አንቺ ነበር ሽኮንም ድንግል ሆይ በፍጹም ሐሳቧ በፍጹም ልቡናዋ አንቺን የማትወድ ሰውነት ከወገኖቿ ተለይታ ትጥፋ ትደምሰስ። እመቤቴ ማርያም ሆይ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው ምከፍልሽ? ቸርነትን የምትወጂ እመቤቴ ሆይ የእኔን ኃጢአት ብትከታተይ ለአንዲት ሰዓት ስንኳ መቆየት ባልቻልኩም ነበርና ቸርነትሽ አማላጅነት ሲደረግልኝ፣ ቅዱስ ጊዮርጊስ ወይ የስሉስ ቅዱስን ሃይማኖት ስታስተምር ከአላውያን ንግሥታት ጋር ለሰባት ዓመታት የተጋደልክ ታላቅ አርበኛ ነህኮንም አያሉ ጊዮርጊስ ወይ ድካም የማይሰማ ትጉ ገበሬ ነህና ዳግመኛም እንዳይጣሉኝ እንዳይተናኮሉኝ ጠላቶቼን እንደ ጢሳትነ እንደ ጉማብነ ፈጥና አጥፋቸው። ቆራጡን የእግዚአብሔር እንጨፍራ ቅዱስ ጊዮርጊስን ስጋውን በክፍል በክፍል እየቆራረጡ በእሳት እያቃጠሉ ሐመደ ስጋውን ነገሥታት ለሰባት ዓመት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከትነውና በጆሮም እንደሰማነው ከሰማይታት ሁሉ በዓላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለ ግርማ ሰማዕት ነው። ቅድስት ቤተክርስቲያንም ክርስቲያንም የኢየሱስ ክርስቶስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ የጊዮርጊስ አምላኮይ ማረን። አቤቱ የጊዮርጊስ አምላኮይ ራራልን። አቤቱ የጊዮርጊስ አምላክ ሆይ ይቅር በለን፣ ለዘላለሙ አሜን። አቤቱ አምላካችን ሆይ ለታላቁ ሰማዕት ለቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በዓላውያን ዘንድ የመፈራትን ግርማ እንዳጎናጸፍከው፣ አቤቱ አምላካችን ሆይ ለታላቁ ሰማዕት ለቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በዓላውያን ዘንድ የመፈራትን ግርማ እንዳጎናጸፍከው ለእኛ የወንጌል ልጆች የምንሆን አገልጋዮችህም በግዙፍ አካልህና በረቂቅ መንፈስ ሊተናኮሉን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊል አቀዳጀን። አሜን።